ከዛ ከተንከፍሽ አውስቼ የኔ ማረጊ፣ በጣም በቃ በጣም ደስተኛ ያ፣ ምን በቃ ምን ልወልሽ እ እሺ እሺ፣ የኔ ፍቅር

የት ነሽ? አረ እኔ እኮ አጠገቢላ እስክትተኝበት ጨነቀኝ። ለአግዝሽ ነው። ወይኔ ላግዛት መሰለኝ

ዓርብ እናት ይቀመጥ እንዴ ይህን ቆሻሻ ነው ያልኩህ አንዳንድ ናያበራኔም ይለየል ምኑ ነው የሚለየው ስራ ምን ስራ ለወደፊቱ በቃ አንቺ የኔ ሚስት ስትሆኚ እንዴት መያዝ እንዳለብሽ አ አ

ማለት እያሰብኩት ማለት እኔ አሁን ግን ይሆናልኝ ማለት እየገባኝ አርግ ብርኬ ህይወታችን ውስጥ እንዳይገባ ምናምን

ብለን አውርተናል። አውተናልግን እና እሺ፣ ግን ምን ኧረ በእናትሽ፣ ይኸውልሽ ብርኬ የሚባለው ልጅ ወደ ህይወታችን እንዲገባ አልፈልግም። እንዳትፈቅለት። ህይወታችን ውስጥ ከገባ እንደባለፈው ነው። ደስተኛ ሆነን እንድናኖር አያደርገንም። እንደባለፈው ነው ይበጠበታል። ስለዚህ ይሄ ብርኬ የሚባለው ልጅ ወደ ህይወታችን እንዳይመጣ ይሄ ነገር ነው። ይኸውልሽ ማስጠነቀቂያች ስለሱ ነገር ሲጀመር ማሰብ ማቁም አለን

ፕሊዝ፣ ከአሁን በኋላ ስለ ብሩኬ አታስቢኝ። ስለ ብሩኬ ማሰብ አቁሚ። እኔ የምሬን ነው። በቃ ስለ እሱ አቁሚ። እኔ ስለ እሱ እንድታስቢ አልፈልግም። ያ ብሩኬ የሚባል በቃ ሕይወታችንን ይረብሰዋል። ስለማያስፈልገን እንዳይገባ ሕይወታችንን ፕሊዝ፣ በእናትሽ በእናትሽ፣ ስለ እሱ ማሰብ አቁሚ።

ተገ እርጉም አእምሮሽ ውስጥ ግን ምንድን ነው የጨመረው? መድሀኒት ነው ምንም አይጨመረም። ለአንቺ የሌላ ሰው ስትሆን ማየት በጣም ነው የምወደው። ባለፈው እራሱ

ምንም በቃ አንቺ ብቻ ደስተኛ ሆነስ ሳይሽ፣ በቃ ደስ ይ አመሰግናለሁ። ደስተኛ እኔ ምን የሆነ ነገር ነገርስ፣ አትቆጥኝማ። ለምን ቆጣሁ? በቃ ሌላ ቀን ነገር

ማቴም አያደርገውም ሌላ ቀን ግን አሁን ከአሁን በኋላ ህይወታችን ውስጥ አይገባ ብርኬ የሚባል ሰው የለ በቃ የራሳችን ህይወት ነው የምንለው ሰይጣን መሆን አለበት

አስቀድመሽ አጠሩ ነው። አንቺ ነሽ ጣጣ መታመታ። አይደለም፣ አንቺ ለምን ጠራሽ? ለምን ጠራሽ? እንደዚህ አይደለም። አንተንም አገኛለሁ። አንቺ እሰራልሽ። እንደዚህ እንደተሰበርኩኝ አልቀርም። በቃ ችግር የለውም። ያገናኛል ከዚህ በላይ

ብርኬ፣ ይሄ ነው መጨረሻው። አ ስትጀምር አንተ ምን ይሻለው? በቃ አንቺ ዓለም ነይ።